የስራን አንገብጋቢነት የመልካም ስራን አስፈላጊነትና ጠቃሚነት የምናውቀው ይበልጥ የምንረዳው ስራ እንጂ ምንም ማይጠቅምበት ማያደንበት ሀገር ስንሄድ ሞተን ስንቀበር ስራችን ሲቋረጥም ስለዚህ እዚህ ዱኒያ ላይ የመጣ ነው ልናርፍ ልንዝናና ልንጫወት በዱኒያ በልጭልጭ ልንታለል ሳይሆን ለእውነተኛው የአሴራ ህይወት ስንቅ ሰንቀን ለመሄድ ብልህ አርቆ አሳቢ ማለትም ይህን ተረድቶ ጌታውን ለማስደሰት ለአኼራ እጅግ በጣም የበዛ መልካም ሥራ ለመስራት ደፋ ቀና የሚል ሰውን መልካም ስራ ላይ ሰነፍ መሆን አንድ ችግር ነው በአንድ በኩል፣ እንደምንም ተጣጥሮ የሰሩትን መልካም ሥራ ደግሞ ከሚያበላሹ ዋጋ ቢስ ከሚያደርጉ ነገሮች አለመጠንቀቅ ሌላ ችግር ነው። ከታላቁ ታቢዒ ከሰዒድ ብኑ ጁበይር እንደተነገረው የቂያም ቀን የሰው ልጅ ባዶ መዝገብ ሲሰጠው፣ የታለ ጾሜ፣ የታለ ሶላቴ፣ የታለ ሶደቃዬ? የተለያዩ መልካም ስራዎችን ሰርቼ ነበረ። አሁን ግን ባዶ መዝገብ ነው የተሰጠኝ ብሎ ሲጠይቅ፣ አዎ ሰርተኸው ተጽፎልህ የነበረውን መልካም ስራ ዱኒያ ላይ ያለህ ሰዎችን በመበደልህ፣ የሰው ስጋ በመብላትህ፣ ሰውን በማማትህ፣ ኸይር ስራን የሚያበላሹ ስራዎችን በመስራትህ ምክንያት ተሰርዞብሃል፣ ተወስዶብሃል፣ እንጂ አላህ በድሎ አይደለም ይባላል ብላ ከሞት ሸሽቶ ማምለጫም የለም፣ መደበቂያም የለም፣ መሸሸጊያም የለም። ትናንት ከእኛ ጋር ሲበላ ሲጠጣ ሲስቅ የነበረን ሰው በቃሬዛ ተሸክመን እንወስዳለን። እሱን ስናወርድ ሌላ ሰው የጣበጣል ቃሬዛው ላይ። መለከል መውት ሁሌም ሥራውን እየሰራ መለከል መውት ሁሌም ሥራውን እየሠራን ዛሬ እኛን ዘሎ ወደ ሌላ ሰው ጋር እንደሄደው ነገ ሌላ ሰው ዘሎ ወደኛ ይመጣ። አንድም ቀን መለከል መውት እኛም ፈርቶ ለኛ አዝኖ አይደለም የተወን ተራችንን እየጠበቀን ስለሆነም ተራችን ሲደርስ ወጣት ነኝ ብዙ አላማ አለኝ ብዙ እቅድ አለኝ መኖሬ ይጠቅማል ለልጆቼ ለወላጆቼ ቢባል መለከል መውት ድርድር አያውቅ። በመጣ ጊዜ ደግሞ ከሱ መሸሽም አይቻልም ተደራድሮ መመለስም አይቻልም። ተደብቆ አታሎ ማምለጥም አይቻል። በየቀኑ ሙታንን እንሸኛለን ነገር ግን አንገሰጽም። ለቅሶ ቤት ተሰብስበን እንስቃል። ጀናዛ ልንሸኝ ቀብር ሄደን ጀናዛን ተከትለን የመጣን ሳይሆን ለተራ ጉብኝት ሄደን ይመስላል የብዙዎቻችን ሁኔታ። ኢነል ሐምደ ሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ

ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራቸው ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን ተባረከ ወተዓላ መፍራት ነው። አላህን ተባረከ ወተዓላ በሚገባ የሚፈራ ሰው ለዱኒያ የሚጨነቀውን ያክል፣ እንዳውም ከዛ በላይ ለአኼራ ይጨነቃል። ቀን ከሌሊት ተጓዥ እንደሆነ ጠንቅቆ ያውቃል። ከእለታት አንድ ቀን ይህ ጉዞ አብቅቶ ከአላህ ጋር እንደሚገናኝም ዘውትር ያስባል። ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ነገር ግን ጠፊነቷን ያወቀ ሰው ስራህን ሰራን። ብዙዎቻችን አላህ ያገዛቸው አላህ የወፈቃቸው ሰዎች ካልሆኑ በስተቀር ከዱንያ ወጥተን ቀብር ውስጥ የምንቆየውን ጊዜ የሚያውቀው አላህ ብቻ ነው። እዚህ ዱንያ ላይ ያለን መልካም ስራ ካላበዛን፣ መልካም ስራ ካልሰራን ከሞት በኋላ ወደ ዱንያ ተመልሰን መልካም ሥራ መስራት የምንችልበትን እድኝ እድል ፈጽሞ አናገኝ። የሥራን አንገብጋቢነት የመልካም ሥራን አስፈላጊነትና ጠቃሚነት የምናውቀው ይበልጥ የምንረዳው ሥራ እንጂ ምንም ማይጠቅምበት ማያደንበት ሀገር ስንሄድ፣ ሞተን ስንቀበር፣ ሥራችን ሲቋረጥን። ስለዚህ እዚህ ዱንያ ላይ የመጣነው ልናርፍ ልንዝናና ልንጫወት በዱንያ በልጭልጭ ልንታለል ሳይሆን ለእውነተኛው የአኼራ ህይወት ስንቅ ሰነቀን ለመሄድ ብልህ፣ አርቆ አሳቢ ማለትም ይህን ተረቶ ጌታውን ለማስደሰት ለአኼራ እጅግ በጣም የበዛ መልካም ስራ ለመስራት ደፋ ቀና የሚል ሰውን፣ የሠራውንም መልካም ስራ መልሶ ማያበላሽ ማይበትን ሰውን። መልካም ስራ ላይ ሰነፍ መሆን አንድ ችግር ነው። በአንድ በኩል እንደምንም ተጣጥሮ የሰሩትን መልካም ሥራ ደግሞ ከሚያበላሹ ዋጋ ቢስ ከሚያደርጉ ነገሮች አለመጠንቀቅ ሌላ ችግር። ከታላቁ ታቢዒ ከሰዒድ ኢብኑ ጁበይር እንደ ተነገረው የቅያም ቀን የሰው ልጅ ባዶ መዝገብ ሲሰጠው የታለ ጾሜ፣ የታለ ሶላቴ፣ የታለ ሰደቃዬ? የተለያዩ መልካም ሥራዎችን ሰርቼ ነበረ። አሁን ግን ባዶ መዝገብ ነው የተሰጠኝ ብሎ ሲጠይቅ አው፣ ሰርተኸው ተጽፎልህ የነበረውን መልካም ሥራ ዱንያ ላይ ያለህ ሰዎችን በመበደልህ የሰው ሥጋ በመብላትህ ሰውን በማማትህ ኸይር ስራን የሚያበላሹ ሥራዎችን በመስራትህ ምክንያት ተሰርዞብሃል፣ ተወስዶብሃል እንጂ አላህ በድሎህ አይደለም ይባላል ብላ። ብዙዎቻችን ለኸይር ሥራ ያለን ተነሳሽነት ደከም ያለ ነው። እንደምንም ብለን የሰራነውን መልካም ሥራም ጠብቀን አናቆይም። መልሰን እንበትነዋል፣ እንዘረዋል፣ እናበላሸዋል። እገሊት የምትባል ሴት አለች። ትሰግዳለች፣ ከፈርዱ ሶላት በተጨማሪ ሱና፣ ትጾማለች፣ ከፈርዱ ጾም በተጨማሪ ሱና፣ የተለያዩ መልካም ሥራዎችን ታደርጋለች። ነገር ግን በምላሷ ጎረቤቶቿን ታስቸግራለች። ባሏቸው ጊዜ ለነቢ ሰላት ወሰላም፣ እሷ የእሳት ናት ብለዋል አለይሂ ሰላት ወሰላም። ስለዚህ የሰው ልጅ ወደ ዱንያ ለምን እንደመጣ ካወቀ ለኸይር ስራ ይሯሯጣል። ተሯሩጦ ደክሞ የሰራውን ኸይር ስራ ደግሞ እንዳይበላሽበት ጥንቃቄ ያደርጋ። የቅያም ቀን አንድ ጊዜ ከልብ የመነጨ ሱብሃንአላህ ማለት አንድ በእኽላሱ በሱና የታጀበ ሶላት መስገድ ትልቅ ዋጋ እንዳለው ሚዛናችን በመልካም ስራ እንዲሞላ እንደሚያደርግ ጠንቅቀን ልናውቅ ይገባል።

መላእክቶችም እዛ አኼራ ላይ ለኛ ለሙእሚኖች የሚሰራን ቤት ግንባታ ጀነት ያቆማል። ሙስሊም ይህን በአይነ ህሊናው አርቆ እያየ እያሰበ ለኸይር ስራ ሊነሳሳ ሊሽቀዳደም ይገባህ ከመሞትህ በፊት ባለ ህይወት ተጠቀምበት ተብለና ነቢዩ ሰለላሁ ዐለይሂ ወሰለም ሲመክሩ፣ ወጣትነትህን እርጅና ከመምጣቱ በፊት ክፍት ጊዜህን በተለያዩ ነገሮች ከመጠመድህ በፊት

ይሄን ያሰቡ ለኸይር ስራ መነጋጋት ያስፈልጋ። እነዚህ ነገሮች ከንቱ ምኞቶች፣ አኼራ ላይ ዋጋ እንደማይኖራቸው ዋጋ እንደማይኖራቸው አስቀድሞ አላህ ነግሮናል። ቁርአኑን ያነበብነውን ወደ ውስጥ ያስገብተን ነፍሳችንን፣ ሩሃችንን መቀየር ብቻ ነው ከኛ የሚጠበቅብን። ያለይተኒ ቀደምቱ ሊሐያቲ ምን ነው? ለእውነተኛው ህይወቴ ኸይር ስራ አስቀድሜ በሰራሁ ሰርቼ ወደ አኺራ በላኩ፣ ይላል ተብሏል። አኺራ ላይ ራሱን የበደለ ሰው እዚህ ዱንያ ላይ ራሱን በደሎ ራሱን መበደሉን መሸወዱን ያወቀ ሰው ያለይተኒ ቀደምቱ ሊሐያቲ ለካ እውነተኛ ህይወት ማለት ይህ ያ አኺራው ህይወት ነው ከሞት በኋላ ያለው ህይወት ነው። ምን ነው ዱንያ ላይ ሰኖር ለዱንያ ከልክ በላይ መጨነቁን ትቼ ለዚህ ህይወቴ ስራ በሰራሁ ይላል ተብሏል። ያ ለይተና ኑረድ ወላኑከዚበ ቢአያት ረቢና ወነኩነ ሚነል ሙእሚኒን። እንደው ምን አለበት ወደ ዱንያ አንዴ በተመለሰን ከሞእምኖች ሆነን በተመለሰን የሚሉም አሉ። ወደዚህ የሚያሸጋግረን ሞትን በሞትና በእኛ መካከል ደግሞ ይህነው የሚባል አስተማማኝ የሚታወቅ አጥር የለም። ፈልመውቱ ማ ሚንሁ መላዝን ወመህረቡ ከሞት ሸሽቶ ማምለጫም የለም፣ መደበቂያም የለም። መሸሸግ የለም። ተናንት ከኛ ጋር ሲበላ ሲጠጣ ሲስቅ የነበረን ሰው በቃሬዛ ተሸክመን ወስዳለን። እሱን ስናወርድ ሌላ ሰው ይጣበታል ቃሬዛ ላይ። መለከል ሁሌም ስራውን እየሰራ መለከል መውት ሁሌም ስራውን እየሰራ ዛሬ እኛን ዘሎ ወደ ሌላ ሰው ጋር እንደሄደው ነገ ሌላ ሰው ዘሎ ወደኛ ይመጣ። አንድም ቀን መለከል እኛም እኛም ፈርቶ ለኛ አዝኖ አይደለም የተወን ተራችንን እየጠበቀን ስለሆነ ተራችን ሲደርስ ወጣት ነኝ ብዙ ዓላማ አለኝ ብዙ እቅድ አለኝ መኖር ይጠቅማል ለልጆቼ ለወላጆቼ ቢባል፣ መለከል መውት ድርድር አያውቅ በመጣ ጊዜ ደግሞ ከሱ መሸሽም አይቻልም። ተደራድሮ መመለስም አይቻልም። ተደብቆ አታሎ ማምለጥም አይቻልም። በየቀኑ ሙታንን እንሸኛለን፣ ነገር ግን አንገሰጽም። ለቅሶ ቤት ተሰብስበን እንስቃል ጀናዛ ልንሸኝ ቀብር ሄደን ጀናዛን ተከትለን የመጣን ሳይሆን ለተራ ጉብኝት የሄደን ይመስላል የብዙዎቻችን ሁኔታ። የሰው ልጅ ከሞተ በኋላ ከቀብር ውጪ ሌላ መግቢያ የለውም። ለጊዜው የሚያርፍበት ቀብሩን እዚህ በመልካም ስራ ከገነባው የቀብር ቆይታው ያማረ ይሆና፣ ይበልጥ ወደ አማረው ወደ ፊርደውስ ወደ ጀነት መሸጋገሪያ ይሆና መግባቱ ውስጡ ገብቶ መተኛቱ የማይቀረውን ቀብር እዚህ ግን በመጥፎ ስራ ካበላሸ ነው፣ ከዛ በኋላ ያለውም የተበላሸ ይሆና። የተፈጠርነው ለዛዛታ ለጫወታ አይደል፣ ልቅ ተደርገንም አልተተውንም። የተፈጠርንለት አላማ አለ፣ ጉዟችን የሚያበቃበት የጊዜ ገደብም አለ። أيحسب الانسان ان يترك سدى افحسبتم انما خلقناكم عبثا ለጨዋታ ለዛዛታ የፈጠርናችሁ ይመስላችኋል እንዴ? እንዲሁ ልቅ አድርገን እንድንተዋችሁ ትፈልጋላችሁ እንዴ? ምንም ሳትታዘዙ ምንም ሳትከለከሉ ይላል። እዚህ ዱንያ ላይ የታዘዘውን እንደ አቅሙ የፈጸመ የተከለከለውን ሙሉ በሙሉ የራቀ የተጠነቀቀ አኼራ ላይ ሰላም ያገኛ። ሰዎች ውስጡ ላይ ጥለውት የመጡት ቀብር ሲታይ ጠባብ ቢሆንም አላህ በአይኑ እይታ ርቀት ልክ ያሰፈለታል። የጀነት በርን ይከፍትለታል። የጀነት ምግብን ያመጠለታል። እዚህ ዱንያ ላይ ቀጥታለህ ከተስተካከል እዚህ ግን ያመፀ ከምድር ላይ ሲኖር ያመፀ የተበላሸ ከቀብር ስር ያለው ህይወቱ የተበላሸ ይሆናል። አላህ ተባረከ ወተዓላ የፈጠረን ለትልቅ ቁም ነገር እንደሆነ አውቀን ከዛዛታ ከጫወታ ጊዜን ገንዘብን ጉልበትን አላህ ዘንድ በሚያስጠይቅ ነገር ከማባክን ልንጠነቀቅ ይገባናል። የምናደርገውን ሁሉ አላህ ያውቅ የምናደርገውን ሁሉ አላህ ያያ አይደለም። የምናደርገውን በልባችን ውስጥ የምናስበውን የምናቅደውንም ጭምር ያውቃል። ከደም ጅማታችን ከደም ስራችን የበለጠ አላህ ወደኛ ቅርብ ነው። ሁሉን ነገር ሲከታተል በመጽሐፍ በመላይካ ሲያስመዘግብ ቆይቶ መጨረሻ ላይ ስንሞት የሰራነው ስራ አብሮን ወደ አኺራ ይሄዳል። ሸከራተል መውት የቀብር ጭንቅና ስቃይ ዱንያ ላይ የነበረ ደስታን ሁሉ ያስረሳል። ዱንያ ላይ የነበረን ደስታ ሁሉ፣ የነበረን ምቾትና ቅንጦት ሁሉ የቀብር የመላይኮች አስደንጋጭ ጥያቄ ከፈተና በኋላ ከመላይኮች ጥያቄ በኋላ ያለው ፈተና ደስታን ያስረሳል። አኼራን ለማስተካከል ተብሎ እዚህ የሚለፋን ልፋት የሚደከምን ድካም ደግሞ የቀብር ህይወት ሰላም ሲሆን መላይኮች ጥያቄውን በሰላም አጠናቀሃል። ተኛ እንደ ምሽራ ሲሉት

ሚደበቅ ነገር የለም የሚል ጽኑ እምነት ውስታችን ላይ አለመኖሩ ወይም በበቂ መልኩ አለመኖሩን እንጂ የሰው ልጅ በሁሉም ሁኔታ ላይ አላህ ከእኔ ጋኔ ያለው ኢነኒ ማዕኩማ አስመዕ ወአራ እኔ ከናንተ ጋነኝ፣ አያለሁ እሰማአለሁ ብሏል። አላ ተባርከ ሁለት ሰዎች ለብቻቸው ገለል ብለው አያወሩም ሶስተኛቸው አላ ቢሆን እንጂ። ሶስት ሰዎችም ተነጥለው ገለል ብለው ተደብቀው አያወሩም አላህ አራተኛቸው ቢሆን እንጂ ከዛም በላይ ከዛም በታች ሰው ልጆች ተደብቀው ሲያወሩ፣ ሲመሳጠሩ፣ ሲያሴሩ አላህ ያየ፣ አላህ ይሰማል፣ ምድር ትመሰክራለች። መላኢኮች ይመሰክራሉ፣ አካላት ይመሰክራሉ። ያንዳንዱን እንቅስቃሴያችንን፣ ስራችንን መዝግቡ የሚይዝ መዝገባል የቂያም ቀን እሱም ማስረጃ ሆኖ ይቀርባል። ይሄን ሁሌ በእያንዳንዱ እርምጃው ያስተዋለ የሚራመድ ሰው ጥንቁቅ የሆነ ኸር ስራ ላይ ፈጣን የሆነ ሸር ስራን ከመርዝ በላይ ከአውሬ በላይ ከእሳት በላይ ይፈራል፣ ይጠነቀቃል። የሰው ልጅን የፈጠርኩት እኔው ነኝ ነፍሱ የምትጎተጉተውን ሁሉ የምትወሰውሰውን ሁሉ አውቃለሁ ይላል አላህ ተባረከ ወተዓላ። አንድ ነገር ላድርግ አላድርግ ብለን በውስጣችን እንኳ የምናወላውልበትን የምናመነታበትን ነገር አላህ ያውቃል። አላህ ፊት ተባረከ ወተዓላ ስንቆም የሰራ ነው፣ የተናገር ነው፣ ለማድረግ የወሰን ነው፣ የልብ ሐሳብ ሁሉ ሳይቀር ፊት ለፊታችን ተሰብስቦ ይጠብቀናል። ከዛ በፊትም ሰከራተል መውት ላይ ስንደርስ መግቢያችንን ወደ ላይ እናያለን። አላህ ያሳየናል። በሕይወት ዘመንህ የሰራኸው ስራ ውጤት ይሄን ይመስላል። ጀነት ነው አላህ ያሳየዋል። ነፍሱ ደስ ያላት ትወጣለች። የተከበሩ መልአኮች እየተቀባበሉ። ከጀነት በመጣ ከፈን ከፍነው ከጀነት የመጣ ሽቶ እየቀቡ ወደ ጀነት ወደ ሰባተኛ ሰማይ ይዘው ይወጣሉ። በሕይወት ዘመኑ ሥራው የተበላሸ ደግሞ ገና ከዱንያ ሳይወጣ ከቤተሰቦቹ ሳይርቅ እያጣጣረ የተበላሸ የአኼራ ሕይወቱን ያያል። ነፍሱ ወደዚህ ተበላሸ ወደ ተበላሸ መኖሪያ አልሄድን ብላ ሙሉ ሰውነቱ ላይ ትሰራጫለች፣ ትደበቃለች። ነገር ግን መላኢኮች ግንባሩን ጀርባውን እየመቱ አኽርጁ አንፍሰኩም ቺን የቆሸሸች ነፍስ አውጡና ስጡ፣ ተብለው በመላይካ ኃይል በጨካኝ መላይካ ኃይል ነፍስ ትወጣለች። ከዛ በኋላ ያለው ወይም ጀነት ነው ወይም ጀሀነም ነው። ሶስተኛ አማራጭ የለ። ከሞት በኋላ ያለው ወይም ጀነት ነው ወይም ጀሀነም ነው። መሀል ላይ ተደብቄ እኖራለሁ፣ ተመሳስዬ እኖራለሁ፣ ተጠግቼ እኖራለሁ የሚባል ነገር የለ። ዱንያ ላይ የሰው ልጅ ጌታውን እስካልፈራ ድረስ እንደ ሻው ሊኖር ይችላል። የፈለገበት ሀገር ሄዶ ሊኖር ይችላል። የፈለገው አይነት ህይወት ሊኖር ይችላል። ከሞቱ በኋላ ነፍስን ካስረከቡ በኋላ ግን የሰው ልጅ በሰራው ሥራ እስረኛ ይሆናል። ኩሉ ነፍስን ቢማ ከሰበት ረህይና፣ ነፍስ ሁሉ በሰራችው ሥራ ተያዥናት ይላል አላህ ተባረከ ተዓላ። ሥራው ሚያድነው ጀነት የሚያስገባው አለ፣ ሥራው አስይዞ አሳስሮ ወደ ጀሀነም የሚያስወርደው ሰዋል። እዚህ ዱንያ ላይ ስንኖር እንደምንኖረው ተመሳስለን አቻለን መኖር አንችል፣ ያን ሁሉ ሞት በቃ ይለዋል። ወደ ዱንያ ስንመጣ ሁላችንም እኩልን ተመሳሳይን ነው። የባላባት ልጅ የደሃ ልጅ የንጉሥ ልጅ ወደ ዱንያ ሲመጣ ለውጥ የለው። ከዚህ ዱንያ ስንወጣም ሄደን የምናርፍበት ባዶ ቀብር ነው። የሁላችንም ቀብር በሱናው በሸሪያው መሰረት ከተቀበረ የሰው ልጅ ሁሉ ቀብሩ ተመሳሳይ፣ ባዶ መሬት፣ ባዶ አፈር፣ ትራስ አልጋ የሚገባለት የል አጫዋች ተመድቦለት የሚቀበር የል። ሲወለድ የሰው ልጅ ብቻውን ይወለዳል፣ ሲሞትም ብቻውን ይሞታል፣ ሲቀበርም ብቻውን ይቀበራል። ከማ በዳእኩም ተዑዱን። ስትፈጠሩ ለብቻችሁ እንደተፈጠራችሁት ተፈተራችሁት ስትሞቱም ብቻችሁን ትሞታላችሁ። አላህ ተባረከ ወተዓላ እናንተን እናንተን ሳያማክር እንዳመጣችሁ ሳያማከራችሁ ይወስዳችኋል። ነገር ግን ቀብር ውስጥ ያለው ሁኔታ ይለያየ። ቀብሮች ከላይ ተመሳሳይ ቢሆን የቀብር ስፋት ተመሳሳይ ቢሆን ወላክን ውስጡ ያለው አህዋል የተለያየም። ይሄን ልዩነት የሚያመጣው ስራ ነው። የሰውን ልጅ አላህ ዘንድ ከፍም ዝቅም የሚያደርገው በጀነት እንደፈለገ እየተዝናና እንዲኖርም የጀሃነም ሰዓት ላይ እንዲጠበስም የሚያደርገው ሥራውን ከቀብር ቆይታ በኋላ ደግሞ በሐቅ የሚፈረድበት ቀን አለ። ያኔ የሰው ልጆች የሰራቸው የሚያገኙት፣ እውነተኛው ዳኛ ምንም አይሰወርበት፣ ምስክር የማያስፈልገው ዳኛ ጌታ አላህ ተባረከ ወተዓላ በሐቅ ፈርዶ ይሄን ይሄን ስላደረክ ይሄን ይሄን ስላደረክሽ ሂድ ወደ ጀሀነም፣ ሂድ ወደ ጀነት የሚባልበት ቀን ላይ ነገሮች ለሁለት ይከፈላሉ የተለያዩ አይነት የማር፣ የወተት፣ የውሃ ወንጀል የሌለበት ጉዳት የሌለው ከምር ወንዞች የሚፈሱበት ጀነት ውስጥ ገብቶ ባማረ መልኩ ከሚያጫውቱት ልጆች ጋር ከሚያጫውቱ የትዳር አጋሮች ጋር የሚኖሩ ሰዎች አሉ። በካቴና እጅ እግራቸውን ታስረው የጋለ እሳት ላይ የነደዱ የሚኖሩ ሰዎችም ይኖራሉ። ታዲያ ብልህ የሆነ ሰው ከነዚህ ከሁለት መግቢያዎች አንዱን ዛሬ ነው መምረጥ ያለበት። ምርጫው እዛው ምርጫ ቀርቦ ሚመረጥ አይደለም። ዛሬ እዚህ ዱንያ ላይ ራስን በመቆጣጠር አላህን በመፍራት የአላህን የሰውን ሐቅ በመጠበቅ ሞት አለብኝ ቀብር አለብኝ በማለት የአኼራን መግቢያ መምረጥ ይቻላ። የነገ መግቢያችን እነዚህ ሁለትና ሁለት ብቻ ናቸው። አንዴ አልተሳካለኝም፣ ወደ ኋላ ተመልሼ ልሞክር ላስተካከል የሚባል ነገር የለም። አንድ ነፍስ ብቻ ነው የሰው ልጅ ያለው፣ ዱንያ ላይ የመቆየት ያለው እድልም አንድና አንድ ብቻ ነው። ይሄን ያለንን አንድ እድል ጥልናት እንደምንሄድ መቶ በመቶ እርግጠኛ በሆንባት ዱንያ ጉዳይ ብቻ ልናቃጥለው አይገባም። ለአኺራ በብዙ እጥፍ ልንሰራ ይገባል። ለዱንያ ለመኖር የሚያስፈልገውን ያክል ብቻ ልንሰራ ይገባል። ነገር ግን ለዱንያ ያለን ፍቅር ስለ ዱንያ ያለን እውቀት ከአኼራው ስለሚበልጥ አብዛኞቻችን ለዱንያ ቀን ከሌሊት እንለፋለን። መደረግ አለበት የተባለውን ሁሉ እናደርጋለን። ያን ሁሉ አድርገንም አንረካም። የቀኑ አንሶ ማታ ይሰራ በውን ያወሩት፣ ያቀዱት፣ የተናገሩት አንሶ ማታ በተኙበት ሁሉ ቅዠታቸው ዱንያ የሆነ ሰዎች አሉ። ስለ አኼራ ሶላትን እንኳ አስተካክለን አሳመረን ሰዓት ስርዓቱን ጠብቀን እማንሰግዱ ብዙዎች ነው። ታዲያ ይሄ የመታለል ህይወት ይባላል። ነፍስያችን ሸይጣን ሊያታልለን አይገባ። ዱንያ ልታታለን አይገባ። ፈላ ተጉረነኩም الحياة الدنيا ولا يغرنكم بالله الغرور አታላይ የሆነች አታላይ የሆነችው አዱንያ እንዳታታለላችሁ። በአላህ ጉዳይ ላይ በዲን ጉዳይ ላይ በአኼራ ጉዳይ ላይ ሸንጋይ የሆነው ሸይጣን እንዳይሸነግላችሁ። ኢነ ወዕደ አላህ ሐቅ የአላህ ቃል ሐቅን እውነት ነው